አሰላሙ አለይኩም ወራህመቱላ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በአለም ዙሪያ ሁናችሁ ፕሮግራማችንን የምትከታተሉን ወንዶ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በንፋስ ስልክ ክፍለ ከተማ የሚገኘው ካሊድ ኢብኑ ወሊድ መስጅድን በአዲስ መልኩ ለመገንባት የሚያስችል የመሰረት ድንጋይ ተቀምጠዋል። ይህንን የተመለከተ መሰናዶ አዘጋጅተናል እንደሚከተለው ወደ እናንተ ይቀርባል። አብራችሁን ቆዩ።

በአዲስ አበባ ከተማ ነፋስ ስልክ ላፍቶ ክፍለ ከተማ፣ ኦሮሚያ ኮንዶሚኒየም አካባቢ የሚገኘው ካሊድ ኢብኑ ወሊድ መስጅድ በአዲስ መልኩ ለመገንባት የሚያስችል የመሰረት ድንጋይ በአዲስ አበባ መጅሊስ ከፍተኛ ምክር ቤት ፕሬዝዳንት ሸህ ሱልጣና ማንናም፣ የክፍለ ከተማው መጅሊስ ከፍተኛ አመራሮች በተገኙበት ሚያዝያ 3 2017 ዓም ተቀምጧል። ከታሰሩ ኃይል ስራዎች ሁሉ በሰደቀቱል ጃሪያ ግንባር ቀደም የሆነና ነቢዩ ሰለላሁ ዓለይሂ ወሰለም ሂጅራ አድርገው ከመካ ወደ መዲና የሄዱ ጊዜ የመጀመሪያ ተግባራቸውን ጅማር ያደረጉበት የመስጊድ ግንባታ ላይ እንገኛለን። በዚህ አጋጣሚ በየደረጃ ያላችሁ ሁላችሁም በተለይ ቦታውን በማስገኘት እስከ ዛሬ ድረስ ቦታው ተጠብቆ እንዲቆይ በማድረግ የአካባቢ ሙስሊም ማህበረሰብ በኢማን በማነስ መድረሰውን በማጠናከር እስከ ዛሬ ያቆያቸው በዛሬ በዛሬነት ደግሞ ለዚህ የመስጊድ ግንባታ ሳንቲምን ከኪስ ማውጣት እጅግ በጣም ከባድ በሆነበት ዕለት አላህ በቁርአን ወቱሂቡነል ማለ ሁበን ጀማ የሰው ልጅ ከገንዘብ ጋር ያለው ቁርኝት ከፍተኛ በሆነበት ሰዓት ገንዘባችሁን ለዚህ ኸይር ሥራ ለማውጣት ነይታችሁ ቆርጣችሁ ይህንን የአላህ ቤት እንገነባለን ያላችሁ አህለል ኸይሮች፣ የአካባቢው ማህበረሰብ በአጠቃላይ ከላይ እስከታች ድረስ ያለውን ሁላችንም እንኳን ለዚህ ታሪካዊ ቀን አደረሰን ለማለት እወዳለሁ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በአዲስ አበባ ከተማ የሚገኙ መሳጀዶችን በተሻለ መልኩ ለመገንባት ባህለል ሐይሮችና ባለሀብቶች ባቀረበው ጥሪ መሰረት የካሊድ ኢብኑ ወሊድ መስጅድን ለመገንባት ፈቃደኛ በመሆኑ ወንድሞች አማካኝነት ነው። ስምምነት ከተፈጸመ በኋላም የመሰረት ድንጋይ ተቀመጠው የውል ስምምነቱ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከአህለል ሐይሮች ጋር በመተባበር ደረጃውን የጠበቀ መስጅድ ለመገንባት የሚያስችል ተግባር እንደሆነም ነው ይታወቀው። የመሰረት ድንጋይ ማስቀመጥ ስነ ስርዓቱ ላይ መልክት ያስተላለፉት የአዲስ አበባ ከተማ ስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማኔባ እንዳሉትም መስጅድን ለማሰራት እኛ አህለል ሐይሮች መሄድ ሲገባን እነሱ ወደ ተቋማችን በመምጣታቸው ትልቅ ምስጋና ይገባቸዋል ሲሉ መልክታቸውን አስተላልፈዋል። አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ከተመሰረተ በለውጡ ከተመሰረተ በኋላ በአዲስ አበባ ውስጥ ብዙ ቦታዎች ለመስጊድ ከመንግስት ከለውጡ መንግስት በርካታ ቦታዎች ለመስጊድ፣ ለመቃብር፣ ለወቅፍ ተቀብለዋል። ከዛ ቦታዎች ቅድም እንደሰማችሁ ይሄ አንዱ ቦታ ነው። የአካባቢው ሕዝብ ቅድም ብዙ መስዋዕት፣ ብዙ ትግል፣ ብዙ ችግር አሳልፎ ከቤት እስከ ቤት እየተከራየ ብዙ መስዋዕት ከፍሎ እሱም ይሄንን ቦታ ለማስገኘት

ዛሬ በዚህ መልኩ ተገናኝተናል። መስጅዱ በተባለበት ጊዜ እንዲጠናቀቅ ምክር ቤቱ አስፈላጊውን አይነት አስተዳደራዊ ትብብር ለማድረግ ቁርጠኛ እንደሆነ ተገንዝበው ስራቸውን በተሻለ ጥራት መስራት እንደሚችሉ የገለጹ ሲሆን እንዲህ አይነት ተነሳሽነትም በሌሎች አህለል ሀይሮች በኩልም ተጠናክሮ እንዲቀጥል አደራ ብለዋል። መስጅድ ይገነባሉ ብሎ ካላቸው ገንዘብ ቆርሶ ዛሬ በዱንያ ላይ ጊዜያዊ በሆነች ዱንያ ላይ እኛ የአላህን መስጊድ እንገነባለን ብሎ ቆርጦ የተነሱ ወንድሞች አላህ ሱብሓነሁ ወተዓላ በአኺራ ደግሞ ጊዛዊ ያልሆነ ዘላቂ የሆነ ምንም ገደብ የሌለው በሌለው አገር ላይ መስጊድ ይገነብላቸዋል፣ ይሰራድላቸዋል። አላህ ኸይር አልጀዛ ይክፈላቸው። የአኸራ የጀነት ቤት ደግሞ አላህ ይወፍቃቸው ብለን ዱአ ማድረግ ይገባል። አላህ ይወፍቃቸው፣ አላህ ይጨምርላቸው፣ በቀረ ገንዘቡን በረካ አላህ አድርግላቸው፣ እድሜያቸውንም አላህ ያርዝምልልን። የነሱ አይነት ወንድሞችም እንደዚሁ ባለሀብቶች፣ ነጋዴዎች እነሱ አርአያ

እሱን ሰላት፣ አልጀማዓ ጁምዓ፣ ቁርአን ሕፍዝ፣ ዳዕዋ የሚደረግበት ቦታ ስለሆነ ኸይሩ ቢቃል አርድ መሳጅድ እንዲያሉ መስጅዶች ለመስራት በዚሁ አጋጣሚ ባለ ሀብቶች፣ ነጋዴዎች፣ ያላችሁ ሰዎች እንድትሽቀዳደሙ አዳራዬን አስተላልፋለሁ። ብዙ ቦታዎች ቅድም እንዳለው በቆርቆሮ ውስጥ ነው እየሰገድን ያለ ነው። አይገባም እኛ ነን። አልኸይሮች ሀብታሞች ነን። ሀብት ማለት ገንዘብ አይደለም፣ ልብ ነው። ያለኝን ነገር ልቤ ከዱንያ አኸራ ይበልጣል ብለን እምነታችን ጠንካራ ሆኑ፣ ያንን ካስቀደም ሁላችንን መስራት እንችላለን። አሁን እዚህ ያለ ሰው ሁሉ መስጂድ ለመስራት ይችላል፣ ቁርጦ ከተነሳ ልቡም ካለ የአኸራውን የአላሁን ሱብሃነሁ ወተዓላ ኢማኑ ጠንካራ ከሆነ መስራት እንችላለን። በዚህ አጋጣሚ ሁላችሁም መስጊድ ለመስራት ወቅፍ ለመስራት እንድትነይቱ አደራ ይላለሁን። የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት የህዝበ ሙስሊሙ ተወካይ ስለሆነ ብዙ የህዝበ ሙስሊሙ ጥያቄዎች፣ ፍላጎቶች ለማሟላት ጥያቄዎቹን ለመመለስ ሌት ተቀን ቁሞ ጥረት ያረጋል እንሻ አላህ ይሄንን ለመገንባት የተነሱ ወንድሞች አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት በጎናቸው ይቆማል። አስፈላጊው ሁሉ ከነሱ ጎን ቁሞ ያግዛቸዋል፣ አቅም ይሆንላቸዋል። ኢንሻአላሁ ሱብሓነሁ ወተዓላ። ካሊድ ብን ወሊድ መስጅድ ከአመታት በፊት ኦሮሚያ ኮንዶሚኒየም የሚኖሩ በነበሩ የመንግስት ሰራተኞች በኪራይ ቤት የጀመሩት መስጅድ እንደነበረ የተገለጸ ሲሆን ዛሬ ላይ ሰፊ ቦታ እንዲሁም ካርታ ያለው ትልቅ መስጅድ እናም የአካባቢ ሙስሊም ማህበረሰብን የሚመጥን መስጅድ ለመገንባትም ጀማሪውን ያደረገ ሆኗል። ያው እንግዲህ የምታውቁት ካሊድ ብን ወሊድ ጀግና የሆነ ሰው በሱ ነው የተሰየመው። አልሐምዱልላህ አጭር የመስጅዱ ታሪካዊ አመጣጥ እንደሚከተለው አቀርባለሁ። ይህ መስጅድ በአጠቃላይ የሚያያዘው የጋራ መኖሪያ ቤት እዚህ አካባቢ የኦሮሚያ የጋራ መኖሪያ ቤት በመመስረቱ ምክንያት ይህ የጋራ መኖሪያ ቤት የተመሰረተው በአዲስ አበባ ውስጥ ለሚኖሩ የኦሮሚያ ሰራተኞች በዛው መሰረት እዚህ ይሄ ኮንዶሚኒየም ሲቋቋም ሰራተኞቹ መስገጃ ቦታ በማጣታቸው መስገጃ ቦታ ፍለጋ ወዲና ወዲህ ሲሄዱ ኮንዶሚኒየም ቤቶችን ተከራይተው ይሰግዱ ነበር። በ2011 እንደ ኢትዮጵያ አቆጣጠር ሲሆን፣ ግንባታው በከፊል የተጠናቀቀው በ2024 ነበር። ይህ ኮንዶሚኒየም የተገነባው ለኦሮሚያ የመንግስት ሰራተኞች ነበረ። ግንባታው ከመጠናቀቁ በፊት የቤት ክራይ የከበዳቸው ሰራተኞች ወደ ኮንዶሚኒየሙ መግባት ጀምረው ነበር። ከነዚህ ሰራተኞች ውስጥም የሙስሊም የመንግስት ሰራተኞች ነበሩ። እነዚህ ሰራተኞች የመስገጃ ቦታ ማፈላለግ ጀምሩ። በ2005 የሙስሊም ሰራተኞች እና ሌሎች ሙስሊም ነዋሪዎች ምዝገባ ተጀምሮ ነበር። የሙስሊሙን ቁጥር ለማወቅና መብትን ለመጠየቅ ቁጥራቸው አነስተኛ ቢሆንም ተሰብስቦ በጀመዓ መስገድ ግድ የሆነ መጣ። 2015 ዓ.ም ተወልደት በመስጂድ ኮሚቴና በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትና በአላህ ይገዛ የመስጅዱ ቦታ በአዲስ አበባ ከተማ አስተዳደር ካቢኔ ተወስኖ ለመስጅዱ ተሰጠ። በ2016 ካርታ አልቆለት በ2015 የግንባታ ፍቃድ ወጥቶለት እናሆ ዛሬ በአላህ ፍቃድ ለሚገነባው የአካባቢያችን ሙስሊም ወንድሞች ሊገረቡ ርክብክብ በመፈጸም ላይ ይገኛሉ። ለዚህም ለተባበሩ አካላት ሁሉ ምስጋና ቀርቧል። ለዚህ ሁሉ ስኬት የሚመሰገኑ አካላት ይኖራሉ። ኢንሻላህ ምስጋናው የመጀመሪያው ምስጋና ለአላህ ነው። ከሁሉ በፊት የሚመሰገነው አላህ ስለሆነ ለአላህ ምስጋና ይገቧል። ሁለተኛ የመጅልስ ኮሚቴ ሆነው ሲያገለግሉ ለነበሩና አሁንም በማገልገል ላይ ለሚገኙ ጊዜያቸውን፣ ገንዘባቸውን፣ እውቀታቸውን ሰውተው እንቅስቃሴ በማድረጋቸው ይሄ ሊሳካ ችሏል። ሶስተኛ ለኻሊድ ወሊድ መስጂድ ጀማ በማንኛውም ስራ ስታዘዝ ጊዜውን፣ ጉልበቱንና ገንዘቡን በማስተባበር ከፍ ያለ አስተዋጽኦ በማበረከት ትጋቱን ስላሳየ ምስጋና ይገቧል። አራተኛ በአዲስ አበባ ከተማ እና በሸገር ከተማ ዙሪያ ለሚገኙ ሙስሊሞች በተለይ በተወሰኑ ወንድሞች ከፍተኛ ትብብር በማድረጋቸው የተለያዩ ቁሳቁሶች እንዲቀርቡ በማድረግ እና ይሄ መስጅድ እዚህ ቦታ ላይ እንዲቆም አስተዋጽኦ ላደረጉ ስማቸውን መጥቀስ አስፈላጊ ባይሆንም አላህ ስለሚያውቃቸው ለነሱ ከፍ ያለ ምስጋና ይገባቸዋል። አምስተኛ ለአካባቢ ነዋሪዎችና አባገዳ አባገዳ እዚህ አካባቢ አባገዳ እሚባላለ። ይህ መስጅድ ሲገነባ ወጣቶችን በማስተባበር ሌላ አደጋ ከሌላ አካባቢ እንዳይመጣ እገዛም እያደረጉ አጥር ስንገነባ ምስል እያገዙን ስለነበረ ለእነሱም ምስጋና ይገባቸዋል። ስድስተኛ ለኦሮሚያ የጋራ መኖሪያ ቤቶች ነዋሪዎች በየቤቱ ስንዞር አዛን አድርገን በመኖሪያ ቤቶች ውስጥ ስንሰግድ የታገሱን መብታችንን የጠበቁልን ስለሆነ እነሱንም እናመሰግናቸዋለን። ሰባተኛ ንፋስ ስልክ ላፍቶ ክፍለ ከተማ እና ወረዳ 01 አስተዳደሮች የተሰበሰበውን ፒቲሽን 7 ሺ ሰው አሰባስባችሁ አምጡ በተባለው መሰረት አሰባስበን ፈርመውልን ወደ ላይ ወደ ማዕከል ስላስተላለፉልን እነሱንም ከፍ ያለ ምስጋናችንን እናቀርባለን። እንደዚሁም የውሃና የመብራት ጉዳይ ላይ ፊርማቸውን በማኖር ውሃ እንድናገኝ፣ መብራት እንዲገባ ስላደረጉ እናመሰግናለን። ስምንተኛ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ይህ ቦታ እንዲገኝ ያው በባለቤትነት ሌት ተቀን በመንቀሳቀስ ከኛ ከመስጅድ ኮሚቴ ጋር በመቀናጀት ይሄ ቦታ እንዲገኝ ከፍተኛ አስተዋጽኦ በማድረጋቸው ከፍ ያለ ምስጋናችንን እናቀርባለን። ዘጠነኛ ላይ ገንቢዎች ወይም አልሚዎች ወንድሞቻችን ይህ ቦታ ለሌላ አካል ወይም ለውጭ አካልም መሰጠት የለበትም እኛ ራሳችን እንችለዋለን እንገነበዋለን ብሎ ነይቶ በመነሳታቸው አላህ ኸይር እጀዛቸውን ይክፈላቸው፣ ከፍ ያለ ምስጋና ይገባቸዋል። በመቀጠል የአዲስ አበባ መስተዳደር ከንቲባ ጽህፈት ቤት በአካባቢው ሙስሊም ነዋሪዎች ችግር በመረዳት ይህ ቦታ ይገባቸዋል በማለት አጽርኮ ካርታ እንዲሰጥ በማድረጉ ከፍተኛ ምስጋና እናቀርባለን። በመጨረሻ አንድ ወንድም ወንድማችን ወንድም አብዱራሂም ሐሰን የሚባል ዲዛይኑን ማን ስራ ሲባል እኔ አለሁላችሁ ብሎ ብቅ ብሎ ዲዛይኑን በመስራት ስላስረከበን ከፍ ያለ ምስጋና ይገባቸዋል። የመንግስት የጸጥታ አካላት በበዓላትም ሆነ በማንኛውም ጊዜ ምን ችግር አለ ከአካባቢው በማለት ከእኛ ጋር ቆም ያስተባበሩ ስለሆነ እነሱንም ከፍ ያለ ምስጋናችን እናቀርባለን። በመጨረሻ ሌሎችም ያልተጠቀሰማቸው ያልተጠቀሰ ግለሰቦች፣ የህብረተሰብ ክፍሎች፣ የመንግስት አመራሮች፣ የሃይማኖት ተቋማት ልባዊ ምስጋናችንን እናቀርባለን። መርሃ ግብሩ ላይ የአዲስ አበባ መጅሊስ ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አመኔ ባን ጨምሮም የአዲስ አበባ መጅሊስ የስራ አስፈጻሚ አባላት፣ የንፋስ ስልክ ላፍቶ ክፍለ ከተማ አመራሮች፣ የወረዳ መጅሊስ አመራሮች እና ኡለማዎች እንዲሁም ጥር የተረገላቸው እንግዶች፣ በርካታ የአካባቢ ሙስሊሞችም ተገኝተው ነበር። ወንድሞቼ ሆይ

በአላህ ትፋትና በአላህ ስጦታ ደሰቶ ይገባል። ይላል አላህ ሱብሐነሁ ወተዓላ። እዚህ የበለጠ የሚያስደስት፣ እዚህ የበለጠ የሚያረካ፣ እዚህ የበለጠ የሚያፈራ የለም በምድር ላይ የአላህ ቤትን መገንባት በምድር ላይ ደግሞ የአላህ ሱብሐነሁ ወተዓላ ቤትን መገንባት ይሄ ብዙ ብዙ ስራዎች ይሰሩበታል። ብዙ ስራዎች ይሰሩበታል። ለአላህ ይሰግዱበታል። ዱዓ ይደረግበታል። ቁርአን ይቀራበታል። ዚክር ይደረግበታል። ኢትካፍ ይቀመጥበታል። ይሄ ቤት የማይሰራው ነገር የለም። ዒባዳ ብቻ አይደለም፣ ያላህ ቤት ያ ዒባዳ የአላህ ባሮች ሆይ ዒባዳ ብቻ አይደለም። ሌላው እርስ በርሳችን እንድንተዋወቅ እርስ በርሳችን

ደጋግመን አላህ ሱብሓነሁ ወተዓላ የምናመሰግነው አላህ ሙስሊሞች ያደረገን ጌታ በመሆኑ ብቻ ሊመሰገን ይገባል። ከዛ መስጂድን የሰጠን ሰጠን፣ ከዛ አንድነትን የሰጠን ሰጠን፣ ከዛ መማማሪን የፈቀን መዋደድን መዋደድ ሰጠን፣ ጌታ ሁሌም ልናመሰግነው ይገባል። ሌላኛው ወስዬ ወንድሞቼ መስጂድ እንግዲህ የአላህ ቤት ነው። መስጊድ አላማ አለ።

ልም ልንማርበት ልጆቻችንን ልናስተምርበት እኛውም ልንማርበት ኢማናችንን የምናሻሽርበት ወደ አላህ ስብሃነሁ ወተዓላ የበለጠ የምንቀራርበት ቤት ሊሆን ይገባል። ብዙ ጊዜ የተለመደው የአላ ቤት ሲገነባ ቆርቆሎ የነበረው ፍቅር፣ ሜዳ ላይ የነበረው ፍቅር፣ በከራይ ቤት የነበረው ፍቅር እየከሰመ እየጠፋ እየቀነሰ ይመጣል። የነፍስያው ጣጣ ይመጣል። ገንቢዎች ችግር ያመጣሉ። የኛ ገንቢዎች ግን ኢንሻአላሁ ተዓላ እንደዛ አይደለም። አላህ ይጠብቃቸው ብርቅዬ ወንድሞችን አላህ Subhanahu Wa Ta'ala ሰቶን ሰጥቶን ወፍቆን ይህን መስጅድ እኛው እንገነባለን፣ እኛ እንሰራለን። ለማን አሳልፈን አንሰጥማለን። እንኚህ ወንድሞችን አላህ ያቆየልን፣ የነሱ መሳለለ ተምሳሌቶችን አላህ Subhanahu Wa Ta'ala ያብዛልን። የምሎን ዱአ ሁሌም ልናደርገው ይገባል። አንድነታችን ህብረታችን፣ ወንድማማችነታችን፣ ውዴታችንን የበለጠ የምናጠናከርበት መስል ነው የሚሆነው ከተገነባ በኋላ። ከአሁኑ ጀምሮ የተለያየ ነገር አያስፈልግም። መስጅድ ከሆነ የአላህ ቤት ነው። መስጅድ ከሆነ ከዛ በኋላ የሁሉ ሙስሊም መገልገያ ነው። የተወሰኑ ቡድኖች የተወሰኑ ኃይሎች በስልጣን ይሆን በጎሳ ይሆን በዘር ይሆን በቋንቋ ይሆን በጥቅማ ጥቅም ይሆን የሚፈነጩበትና የበላይነትን የሚያሳዩበት አይደለም።

ከዚህ በመቀጠል በአፋን ትንሽ ለመ ሃሩን ሚዲያ በስፍራው ተገኝቶ ያጠናቀረው ዘገባም ይሄን ይመስል ነበር። አብራችሁን ስለነበራችሁ፣ ስለተከታተላችሁን ምስጋናችን እናቀረብን። ሰላም በያላችሁበት። ወሰላም አለይኩም ወረሐመቱላሂ ወበረካቱ።